የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማም በምረቃ ስነ ስርአቱ ላይ ተገኝተው እንደተናገሩት ከ አንድ መቶ ሚሊዮን ብር በላይ ወጪም በመንግስትና በህብረተሰቡ ተሳትፎ የተገነቡ የተለያዩ መሰረተ ልማት ስራዎች ተጠናቀው ለምረቃ መብቃታቸው በዞን ደረጃም በአርአያነት የሚጠቀስ ነው ስላለነውና የአመራሩ የባለሀብቱ የህዝቡ ትብብር ትልቅ ነገር። እለቱም ከመቶ ሚሊዮን ብር በላይ ለሚገነባው የጉራጌን ባህላዊ እሴት አሟልቶ የያዘም ባህላዊ አዳራሽ ግንባታ መሰረተ ድንጋይ ስነ ስርዓት መከናወኑን የገለጹት አቶ ላጫ በአጭር ጊዜ በጥራት ገንብቶ ለማጠናቀቅ የሁሉም ተሳትፎ እንዲጠናከር መልእክታቸውን አስተላልፏል። በዞናችን የመጀመሪያ የሆነ የባህል አዳራሽ የባህል ቤት ያለው ይሄን ግንባታ ከአንድ አመት ተኩል ከሮታ ባልበለጠ ጊዜ ውስጥ እንደምታስጨርሱት እምነቴ በጣም የጸና ነው። ዋና አስተዳዳሪው አክለውም በ2018 ዓ ም የሥራ ዘመን በዞኑ ያሉ ቀበሌ መዋቅሮችን ከዋና መንገድ የሚያስተሳስር የመንገድ ልማት ሥራም ይከናወናል ነው ያሉት። የህብረተሰቡን የመሠረተ ልማት ችግሮች በዘላቂነት ለመፍታትም የህብረተሰቡናም ባለሀብቱ ተሳትፎ ከመቼውም ጊዜ በላይ ማጠናከር ይገባል ሲሉ አቶ ላጫም ተናግረዋል። መቼም የማያልቀው ትልቁ አቅማችን ህዝባችን መሆኑን ተባብርን ካሳካነው ነው ካስተባበን ነው ካነቃቃ ነው። እነዚህ ችግሮችን መፍታት ከመንግስት ጋር ተባብረን የመንግስትንም አቅም ተጠቅመን እነዚህ ችግሮች ለማቃለም እንደምንችል እያሳየ ነው። የጌታ ወረዳም ዋና አስተዳዳሪ አቶም በህሩ አይረዲን በበኩላቸው በወረዳው በበጀት ዓመቱ በተለያዩ ቀበሌያት ከሰባ ሚሊዮን ብር በላይ ወጪ የአርባ ኪሎ ሜትር የመንገድ ግንባታ በመንግስትና በህብረተሰብ ተሳትፎ መከናወኑን ተናግረዋል። ከመንገድ ልማት አንፃር ከአርባ ኪሎ ሜትር የጠጠር መንገድ በተለያዩ ቀበሌዎች ከሰባ ሚሊዮን ብር በላይ ወጪ በማድረግ የከተማና የገጠሩ ማህበረሰብ በማቀዳጀት ከአንድ መቶ በላይ ሚሊዮን በማሰባሰብ ለመብራት ተጠቃሚ ለማድረግ በከፍተኛ እንቅስቃሴ ያለና በተወሰኑ አካባቢዎች ተጠቃሚ በማድረግ የቻለ ማህበረሰብ ጭምር ነው። በወረዳው በተለያዩ ምክንያቶች ግንባታቸው የተጓተቱ ፕሮጀክቶችን በመጨረስና አዳዲስ የመሰረተ ልማት ስራዎችን በማጠናቀቅ የከተማውን ደረጃ ለማሻሻል እየተሰራ ነው ብሏል። አቶ ባህሩ እንደ ዋና አስተዳዳሪው ገለጻም ከመቶ ሚሊዮን ብር በላይ በመንግስትና ህብረተሰብ ተሳትፎ ተጠናቆ ለምረቃ የበቃው ባለ ሁለት ወለል አስተዳደር ህንጻም የጌጠኛም የድንጋይ ንጣፍ መንገድና መሰል የልማት ስራዎች ተጠቃሽ ናቸው። የወረዳው ነዋሪዎች በሰጡት አስተያየትም ከዚህ ቀደም መንገድ በአካባቢያቸው ባለመኖሩ ይቸገሩ እንደነበር አውስተው በዚያ ለዚህ አመት በአካባቢያቸው የጌጠኛ ድንጋይ ንጣፍና የውሃ መውረጃ ቱቦ በመሰራቱ ችግራቸው መፈታቱንና በዚህም ደስተኛ መሆናቸውን ነዋሪዎቹ ጠቁመዋል። ትናንትና ቋንጤን ባየንበት ዛሬ ላይ ስናየው ደግሞ በጣም አስደማሚ የሆኑ ስራዎች እየተሰሩ ያለበት ሁኔታ አለ። ለአብነት ያክል ተጀምረው የተቋረጡ የነበሩ ግንባታዎችን በመጠናቅ ላይ ነው ያሉት። በጥሩ ሁኔታ የተሰራበት አግባብ ነው ያለውና ወረዳችን በቅርብ ጊዜ የተቋቋመች ወረዳ ናት። በቅርብ ጊዜ እንደመቋቋሙ መጠን ያለው ነገሮች ከሌሎች ቦታዎች በምናነጻጽርበት ጊዜ እጅግ በጣም ከፍተኛ ለውጦች እየመጣ ያለበት ሂደት አለ። በወረዳው የተጀመሩ የመሰረተ ልማትና አዳዲስ የሚጀመሩ ፕሮጀክቶችን ለመደገፍ ዝግጁ መሆናቸውን አስተያየት ሰጪዎቹ ገልጸዋል።